ራሄል እስካሁን ምን እየቀመረች ነው? መቼም ዝም ብላ ትተኛለች ማለት እሷ ዘበት ነው። እንደዚህ አይነት ተንኮለኛ ሰዎች ተኝተውም አያውቁም አንድ ቀን። የሰውን ትቢት ወይም ደግሞ ውድቀትን የሚፈልጉ ሰዎች ማለት ነው። በእርግጠኝነት ዛሬም የሆነ መላ እየፈለገች ይሆናል። በእርግጠኝነት ዝም አትልም። ምክንያቱም በጣም በጣም በጣም ተንከሲስ ተንከሲስ ተንከሲስ ማለት ነው ማለት ነው። በቃ ተንከሲስ እስስ ተሆነች ሴትዮ ማለት ነው። ዛሬም ይመጣሉ። አዎ ዛሬም ይመጣሉ። ግን ሲመጡ እኔ አንድ የምፈራው ነገር አለ። ምክንያቱም ሴትዮዋ በጣም ተንከሲስ ስለሆነች ሽጉጥ ከእሷ ጋር አይለያየም። በሻንጣዋ እንደካያችሁት ማለት ነው። ማንም ሰው ሽጉጥ አላት ብሎ አይገምትም። ኢላ ሮቤል ሮቤል ስላየ ባቢ የሚያውቅ አይመስለኝም። ይሄ ነገር አንድ ላይ ስታያቸው ወይ ጽናትና ባቢ፣ ወይ ደግሞ ብሌንና ጽናትን አንድ ላይ የምታጠፋቸው ይመስለኛል። ወይም ደግሞ ጋሽ ግርማ የሆነ ጊዜ ከጋሽ ግርማም ለማጥፋት ሞክራ ነበር ቤቱ ድረስ ሄዳ ካስታወሳችሁ ማለት ነው። ምንም የምታኛ ሴት ያደለችም። የዛሬው ስጋት ይሄ ነው። ከብሌንነት ታናሽና ታላቅ ይመስላሉ፣ በስራቸው ማለት ነው። ሁለቱም ተንኮለኛ ናቸው። እኔ እኮ ያችኛው ነገር አገር መስላኝ ነበረ። ማለቴ እንደዚህ የሆነ ቂም ነገር የምታስብ አይመስለኝም ነበረ። ባለፈው የቤት ኪራይ ካልከፈልሽ ብላ ቤት ኪራይ ከመክፈልና በሕይወትሽ ወስኝ ብላ አጭር ቀጭን ትዕዛዝ ነው ሰጠቻት ያችኛውን ፈርታ አንድ ወር ነው ከፈለች። ቀጥ ለጥ ብላ ማለት ነው አይተናል፣ ምንም ሳትናገር። ስለዚህ ሁለቱ ተንኮለኞች አንድ ላይ ከሆኑ እነዚህ ሰዎች ድርጅታቸው ስለተመለሰ ኖርማል ይሆናሉ ማለት አይደለም። ወይም ጋሽ ግርማ እነዚህ ሰዎች በቤት መውጣት አለበት። አሁን ድርጅቱ ተመልሷል፣ ስራ በራሳቸው ነው የሚያስኬዱት። ይህችን ሴትዮዋ ከቤት እስካልወጣች ድረስ ሰላም አይኖርም። እንደኔ ማለት ነው። ምክንያቱም እሷ ቤት ነች የሚወጡት የሚገቡት የምትቆጣጠረው ቤት ውስጥ ስለሆነ ሁሉ ነገር ቤት ነው የሚቀመጠው። እኔ ከዚህ በፊት የተደረገውን ድርጊት አሁን እንዳይደገም እፈራለሁኝ። ያን ድርጊት ከተደገመ ድራማው እጅግ በጣም የሚያስጠላ እጅግ በጣም የሚደብር እንዲሁም ደግሞ ምንም የምንማርበት ነገር አይኖርም ማለት ነው። አሁን ግን እኔ የሚታየን እንደዚህ አይነት ሰምስስ ምንድን ነው ስሜት ነው። ለምን ጽናትም የሆነ አባቷን ለማሳደግ ወይም ደግሞ አባቷን አላደገም እንዴ አይ አባቷን ለመከባከብ እንጂ ይሄ ቤቱ እንትን ይሄ ምንድን ነው አሁን ስለ ዶኩመንት ምናምን ምናምን በጣም ጠንቀቅ ብላ የምትይዝ አይመስለኝም። አባትየውም ገራገር ነገር ነው። ስለዚህ አሁንም ይህን ዶክመንት ማነች ራሄል ሳትሆን ከብሌን እናት አንድ ላይ ከሆኑ ይህን ዶክመንት አሁንም እንዳያስነሱ ትፈራለሁ። ምናልባት የመጀመሪያው ከተማሩበት ጋሽ ግርማና ጽናት የመጀመሪያውን ከቤት ነው ተወሰደው። እሱ ትዝ ብሏቸው በደንብ ከደበቁት እንጂ አሁንም ይሄ ነገር መፈጠሩን አይቀርም፣ የኔ ስጋት ነው። ምክንያቱም የብሌን እናት ቤት ነች። ሁሉም ነገር ስለምታቅል ጋሽ ግርማን ከዚህ በኋላ በእርግጠኝነት ይሻለዋል፣ ይንቀሳቀሳል። አሁንም ወረዴ ተሽሎታል። ስራም ቦታ መሄደው እሱ ነው ከዚህ በኋላ ስለዚህ ወጥዋት ወጥቶ ማታ ነው የሚገባው በእርግጠኝነት። ይህን ድርጅት ስራ ከያዞ ጽናትም ወደ ትምህርቷ፣ ብሌንም ደግሞ ወደ ትምህርቷ መመለስ አይቀርም። ስለዚህ ቤተም ብቀረው ከዚህ ቤት እስካልወጣች ድረስ እች ሴት የሆነች ማለት ነው። እች ሴትዮ ደግሞ ከራሄል ጋር ያላትን ግንኙነት እናቃለን። ሶ ይሄን ዶክመንት እንዳሁን እንዳይሄድ ይሄ የግል እንትኔ ነው። ከዚህ በኋላ ምናልባት ይሄ ነገር ምንም ማለት በቃ አንዴ ይሄደዋል ብላ ተስፋ ቆርጣ ባቢ መፈለገች። እዚ ነበር አይኗ ይዛ ከጠፋች ራሄል ይሄ ከጠፋች ኦኬ ምንም አይፈጠርም። ምክንያቱም እሷ ድርጅቱ በእጇ ማስገባት ነው፣ በባቢ አማካይነት ማለት ነው። ሶ የምትፈልገው ድርጅቱ ስለሆነ አሁን ድርጅቱ እነሱ ጋር ስለገባ ተናዳ፣ ሌላው ደግሞ ሊያስይዟት ነው አሁን ገዳዩ የተፈለገ ነው ተብላለች ሰሞኑ መርማሪ ፖሊስም እናሳውቃቸዋለን ብሏል። ጋሽ ግርማና ጽናትም ፍለጋ እንደጀመሩ ምርመራ እንደጀመሩ የብሌን እናት ነግራታለች። ረ እንደዛ ነው ያለችው የሽፈጭ ማለት ነው። ስለዚህ ይሄ ሁሉም ተጠራቅሙ ፍርሃቱም ከተገኘችም እንደምትያዘ አውቃ ድርጅቱም የአባቱ መመለሱን አውቃ ከዚህ በኋላ ያለኝን ቻንስ ምንድን ነው ብላ አይኗን ይዛ ካልጠፋች በቀር እዚህ ከሆነች በእርግጠኝነት ከዚህ በኋላም ክፋት መፍትሆኗን አይቀርም ምክንያቱም ሴትዮዋ በጣም ሀይለኛ ነች ስለዚህ መጠንቀቁ አይከፋም እደግመዋለሁ ዶክመንቱ ቀድማ ከወሰደችው አሁንም የድራማ ወደ

ሌክነክ ችግር ከሌለ ይመጣሉ፣ ካለ ግን አይመጡ። ስለዚህ አሁንም ይሄ ነገር መቀልበስ የለበትም። ዶክመንታቸሁ ያዙ፣ ራሄልን መጥፋት ነው አለባችሁ ማለት ነው። አሁ ይህ ደግሞ ምንም መፍራት የለብን፣ የመጣው መጣለው ቀበላለሁ። ከጽናት መራቀህ መፍትያ አይሆንም። እንደው ብትቀራረቡ ነው ተሻለው። ሮቤል ደግሞ ጎበዝ ነው። እንደው እርግዝናው አብሮ እና እኔ እናንተ ይዘናት እንዲሄድ ብላችሁ ሁለታችሁ ቼክ ብታደርጉ ያኔ ያው የለም፣ እናውቃለን እሷም ብላለች። ነገር ግን እሱን ለመያዝ ፈለገችው ሲስተም ነው እና ብዙ ጊዜ እንዳይወስድ ሮቤልና ና ማነው አሁ ሮቤልና ባቢ ይዛችኋት ብትሄዱ። በነገራችን ላይ ሽብላ ትሄድም ሴሄዱ ያውጣም ሀይለኛ ነች ማለት ነው። ለማንኛውም ስቲ ሲመጡ ምና ይሆናል ዛሬ መምጣታቸውን አይቀርም። ደግሞ ይመጣል። ቴክኒክ ችግር ከሌለ ማለት ነው። ሌላው ያው የጋሽ ግርማ ድርጅት መመለሱ እጅግ በጣም በጣም የእጥፍ እጥፍ ደስ ብሎኛል። የምር መታገስ ዋጋ አለው የሚባለው እንደዚህ ነው። አንድ ሰው ታግዞ ከኖረ ያው ወደ ቦታው መመለሱ አይቀርም። የሰው ሀቅ እስከሌለባችሁ፣ የሰው ላብ እስከሌለባቸው ድረስ ሀቃችሁ በምንም ሁኔታ ብትነጠቁ የጊዜ ጉዳይ ነው እንጂ የእጃችን ይገባል ማለት ነው ስለዚህ በዚህ ድራማ ይህን ተማሩ ሁሉም ሀብታቸው ዋተው ጤንነቱን አቶ በአንድ ልጁ ችግርዋን ይዛ የእሱስ ስታሳውቅ እዚህ ደርሰዋል አሁን ግን ሁሉም ነገር አልፏል ከዚህ በኋላ በሰላም ነው የሚኖሩት እናመሰግናለን ዛሬ መጣን እንጠብቃለን ካልሆነ ነገ ባይ ባይ